ሪከርድ ማለት በሚቻልበት መልኩ የኢፍጧር ዝግጅት ስላዘጋጀን ወደ እንቅስቃሴም ስለተገባ በመላው ዓለም የምትገኙ ሙስሊም ኢትዮጵያውያን ከጎናችን ቁማችሁ በተለያየ መንገድ እንድታገዙን ጥያቄያችንን እናቀርባለን። በመላው ዓለም የምትገኙ ውድና የተከበራችሁ ሙስሊም ወንድሞቻችን እንድም ወገኖቻችን በፊታችን እሁድ ማለትም በ24 ታላቅ የሆነ የጎዳና ላይ ኢፍጣር ለማዘጋጀት አስበን በመንቀሳቀስ ላይ እንገኛለን። ከንግግት የተናገሩት ወንድሞች እንደገለጹት ከ1500 ሜትር በላይ የሆነ ስፍራ አዘጋጅተን እዛ ላይ ኢፍጣር ለማድረግ አስበናል። ለዚሁም አስተባባሪ ኮሚቴው ያወጣው ባንክ አካውንት አለ። በመከተል እናገራለሁኝ 1399 አንድ 7596 ደግሞ አለሁኝ 1399 17596 በመሐመድ ዩድ ኡስማን አብዱና አብደላ መሀመድ አማካኝነት የተከፈተ አካውንት ነው። የበኩላችሁን አስዋጽኦ እንድታደረጉ በአላህ ስም እንጠይቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ክብራትና ክብሯን አድማጭ ተመልካቾች፣ የዚህ ፕሮግራም ታዳሚያን ዛሬ በከሚሴ ከተማ በምትመለከቱት ጎዳና ላይ እንገኛለን። በዚህ ጎዳና ላይ በቀጣይ ቀናቶች የኢፍጣር ፕሮግራም ታስቧል። ይህ የኢፍጣር ፕሮግራም በኢትዮጵያ ታሪክ የመጀመሪያው ረጅሙ የኢፍጣር ፕሮግራም ሲሆን በአፍሪካ ደረጃም ደግሞ ሁለተኛ፣ እንዲሁም በዓለም ሶስተኛ ይሆናል ተብሎ የሚገመት ታላቅ የኢፍጣር ፕሮግራም ነው። በዚህ የኢፍጣር ፕሮግራም ላይ እንግዲህ በርካታ ሰዎችም በቦታው ይገኛሉ ተብሎ ይታሰባል። ይህ ብቻ አይደለም፣ በመላው ዓለም ያሉ ኢትዮጵያውያን ማህበረሰብም የዚህን ታሪካዊ የሆነ የኢፍጣር ፕሮግራም ላይ አሻራቸውን እንዲያሳርፉ እኛም ቀድመን ዝግጅታችንን ጨርሰን ያሉ የባንክ አካውንቶችና እንዲሁም ደግሞ የኮሚቴ አባላቶች ስልክ ቁጥሮችን በዚህ በተለያዩ እስላማዊ ቻናሎችም ሆነ ሌሎች ኢትዮጵያን ቻናሎች እንዲተላለፍ ከከሚሴ ከተማ ጎዳና ላይ እንገኛለን። በዚህም የዚህ ፕሮግራም ዋናው ዓላማ የሙስሊሙ ማህበረሰብ አንድነት ማጠናከር፣ እንዲሁም ደግሞ ያው በረመዷን አንድን ሰው ማስፈጠር ምን ያህል አጅር እንዳለው ታውቃላችሁ። አንድን ሰው ያስፈጠረ ከሰው የዛን ሰው አጅር ሙሉ ያገኛል። የዛ ሰው አጅር ሳይቀነስ ማለት ነው። በዚህም ሁላችሁም የዚህን የኢፍጣር ፕሮግራም በመላው ዓለም የምትኖሩ ኢትዮጵያ እንድትሳተፉበት ጭምር መልእክቴን አስተላልፋለሁ። በዚህ በከሚሴና አካባቢ የምትገኙ ማህበረሰብ እንግዲህ በኢፍጣር ፕሮግራም ቀኑም የተለያዩ የስራ ሁኔታዎችን ለማገዝ እንድትመጡ፣ እንዲሁም ኢፍጣር ፕሮግራሙንም እንድትታደሙ እንድታፈጥሩ ከወዲሁ መልእክታችን እናስተላልፋለን። ብስሚላ ሰላሙ አለይኩም ራህመቱላ ወበረካቱ በዛሬው የተገናኘንበት ጉዳይ ዋና ሀሳ አላማችን የጎዳና ላይ እፍጣር በውቢቷ መዲና በከሚሴ ከተማ ለማድረግ አስበን ነው ብቅ ያል ነው እና በዚህ ጉዳይ ላይ ሁላችሁም እንድትሳተፉ ጥሪ ለማድረግ ነው። የምናደርገው የጎዳና ላይ እፍጣር በአይነቱ ለየት ያለ አንድነታችን የምናጠናክርበት፣ ይቅር የምንባባልበት ለሀገራችን ሰላም ዱዓ የምናደርግበት ለሁሉም ለወገኖቻችን በሙሉ ዱዓ የምናደርግበት ነው። ለየት ያለ ነው። አንድ ኪሎ ሜትር ያክል ርቀት ያለው የሱፍራ ዝግጅት ለማድረግ ነው ያሰብ ነው። በዚህ ጉዳይ ላይ ሁላችሁም ይህንን ጥሪ የምትሰሙ በሙሉ በዓለም ላይ ያላችሁ ወገኖቻችን፣ ወንድሞቻችን እንድትሳተፉ ወንድማዊ እስላማዊ ጥሪያችንን እናስተላልፋለን። ከዚህ እልፍ ብለን ደግሞ ኢንሻአላህ የምናገኘው ገንዘብ የተሻለ ከሆነ ወንድሞቻችንን ተፈናቅለው ተጎድተው በየቦታው በዚህ በጦርነቱ ምክንያት በተለያየ ምክንያት ከቤት ንብረታቸው ተፈናቅለው ያሉ ወገኖቻችንን ለማስፈጠር እነሱን ለመርዳትና ለማገዝ አስበን እየተዘጋጀን ነውና ያለ ነው። በዚህ ፕሮግራም ላይ እንሻላ የሁላችሁንም ተሳትፎ እንፈልጋለን። የሁላችሁንም አብሮነት እንፈልጋለን። ዱዓ እንድታደርጉልን፣ በገንዘብ የምትችሉ በገንዘብ በሀሳብ የምትችሉ በቅርብ ርቀት በከሚሴ በቅርብ ርቀት ያላችሁና ይህ መልእክት የምትሰሙ በሙሉ ደግሞ በአካልም ተገኝታችሁ የምትችሉትን ያክል እንድታግዙን እስላማዊ ወንድማዊ ጥሪያችንን እናስተላልፋለን። ወደፊት እንሻአላህ ተዓላ ጉዳዩ በዚሁም የሚቀጥል ከሆነ እስከ ዒድ ድረስ አይታሞችን ለማስፈጠር ወይም ለማልበስም ከሆነ የሚተርፍ ነገር ካለ እስከዛ ድረስ ፕሮግራም አድርገናል። አስበን የነበረው ሀሙስ በ ረመዳን 17 ወይም በሃያ አንድ መያዝያ ለማድረግ ነበረ ኢፍጣሩን። አሁን ግን በጣም ግፊትም ስላለ አንዳንድ ወንድሞችም ተራዝሞ የምንችለውን ነገር እኛ ማበርከት አለብን የሚል ከፍተኛ ግፊት ስላለ የእነሱን ጥያቄ ተከትለን የተወሰኑ ቀናቶችን አራዝመናል። ይህንን ደግሞ እንሻ አላህ በሶሻል ሚዲያ የምንለጥፍ ይሆናል ማለት ነው። እንግዲህ አላህ ይገዘን፣ የተሳካ ፕሮግራም እንዲሆን የሁላችሁም ተሳትፎና እገዛ ያስፈልገናል። በዓለም ላይ ያላችሁ ይህንን መልእክት የምትሰሙ ወንድሞች የምትችሉትን በምትችሉት መጠን ሰፋ አድርጋችሁ አብራችሁን እንድትቆሙ ጥሪያችንን እናስተላልፋለን። ቢስሚላሂ ራህማን ራሂም። እንግዲህ በከሚሴ ከተማ ላይ በከሚሴ ከተማ በአይነቱ ልዩ የሆነ የኢፍጣር ፕሮግራም አዘጋጅተናል። ምሽት ላይ አስፋልት ላይ ከአንድ ኪሎ ሜትር በላይ የሆነ እስከ 1500 ሜትር በግምት የሚሆን የኢፍጣር ፕሮግራም በሀገራችንም የመጀመሪያው በአይነቱ ልዩ የሆነ ረጅሙ የኢፍጣር ፕሮግራም ይሆናል ብለን እናስባለን። በዚህ ፕሮግራም ላይ ወንድሞቻችን ሁሉም ኢትዮጵያዊ ሙስሊም ተገኝቶ መታደም ይችላል፣ መሳተፍ ይችላል። በየሀገሩ ያላችሁ ይህም ፕሮግራም በገንዘብም ሆነ በንያ መደገፍ ትችላላችሁ። እንዲሳካና የተዋጣለት እንዲሆን ያው ጥሬን አቀርባለሁኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ታዳሚዎቻችን፣ ያው ቀደም ብሎ እንደተገለጸው ይህ እንግዲህ በዚህ ጎዳና ላይ እንደምታዩት ታሪካዊ የሆነ የኢፍጣር ፕሮግራም ለማዘጋጀት ያው ከወዲሁ አንዳንድ ዝግጅቶችን ጨርሰናል። በጣም በአይነቱ በጣም ለየት ያለ ረዥም ኪሎ ሜትሮችን በሀገራችን ለመጀመሪያ ጊዜ ማለት ይቻላል የምናዘጋጀው ፕሮግራም በዚ ላይ ወጣቶች ከፍተኛ የሆነ ተሳትፎ እያደረግን ነው፣ በገንዘብ ማሰባሰብ በሁሉም ነገር ላይ። አሁን ደግሞ የሚቀሩ ስራዎች አሉ። እነሱን በማገዝ ደረጃ ወጣቱ ከፍተኛ የሆነ ተሳትፎ እንድታረጉ በዚሁ አጋጣሚ እንደ ወጣት መልክታችን ለማስተላለፍ እንወዳለን። በመላው ዓለም ያላችሁ ሙስሊም ወንድሞቻችን ወጣቶች በዚህ ዙሪያ ላይ በብርም ድጋፍ አድርጋችሁ ይሄንን የኢፍጧር ፕሮግራም ማድመቅ ትችላላችሁ። በአይነቱ በጣም ለየት ያለ ፕሮግራም ነው። እዚህ ላይ የሚዘጋጀው ኢንሻአላህ በኪሎሜትር ሜትር የሚቆጠር ነው። ከዚህ በፊት ወንድሜም ገልጾታል። በኪሎ ሜትር የሚቆጠር የኢፍጧር ፕሮግራም ስለሆነ ምናልባትም ይሄንን ታሪካዊ ፕሮግራም ለመታደም የተሻላችሁትን ነገር አስተዋጽኦ ልታደርጉ በዚህ አጋጣሚ እንደ ወጣት እንደ ከሚሴ ወጣት እንደ ከሚሴ ጀማ ወጣት መልክታችን ለማስተላለፍ እንወዳለን። ያው እንግዲህ ቅድም ያልጠቀስኩት የዚህ የኢፍጣር ፕሮግራማችን ዋና አላማ ምንድን ነው? ሙስሊሙን አንድ ለማድረግ ነው፣ አንድ ላይ ለማድረግ ነው። በዛ ላይ ደግሞ ምንድን ነው፣ በረመዳን ወር ላይ አንድ ሰው ያስፈጠረ አጂሩ ምን ያህል እንደሚሆን ስለሚታወቅ እሱንም ለማሳሰብ ነው። ከዚያም በላይ ደግሞ ሰሞኑን በሚፈጠሩ አንዳንድ ችግሮች በውስጣችን ላይ አንዳንድ ችግሮች እንኳ ካሉ ያ ችግሮቻችን ተቀርፈው እስላማዊ ወንድማማችነታችን እንዲጨምር እንዲዳብር ለማድረግ የታሰበ ፕሮግራም ነው። ሁላችሁም ይሄ በአይነቱ ልዩ የሆነ ፕሮግራም ላይ ተሳታፊ እንድትሆኑ በገንዘብም፣ በጉልበትም በአይነትም ከሆነ የተከፈተ ኦፊሻል አካውንት አለ። በዛ አካውንት መሰረት ቪዲዮ ላይ ይለቀቃል። በዛ አማካኝነት እርዳታቸውን እንድትቀጥሉ በድጋሚ ጥሪዬን አቀርባለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ